ሰላም ጤና ይስጥልን። የተከበራችሁ የብስራት ዩቲዩብ ተመልካቾቻችን የብስራት የመረጃ ሰዓታችን እነሆ ተጀምሯል። መረጃዎቹን ወደ እናንተ ላደርስ ምህረት ታደሰ አብሬያችሁ ቆይታ አደርጋለሁ። ከሀገር ውስጥ ከባርማዶ ያገኘናቸውን አዳዲስና ወቅታዊ መረጃዎች የምንነግራችሁ ይሆናል። በቅድሚያም የሀገር ውስጥ መረጃን ወደ እናንተ አደርሳለሁ። በተለያዩ የአመራር እርከል ላይ ተቀምጠው ሲሰሩ የነበሩ ሀያ ሁለት ግለሰቦች በሙስና ወንጀል ተከሰው በእስራትና በገንዘብ መቀጮ ተቀጥተዋል። በኦሮሚያ ክልል ሰሜን ሰሜን ሸዋ ዞን በተለያዩ የአመራር እርከል ላይ ተቀምጠው የሴክተር መስሪያ ቤቶች ሲመሩ የነበሩ ሀያ ሁለት ግለሰቦች በእስራትና በገንዘብ መቀጮ እንዲቀጡ የተወሰነባቸው መሆኑን ፖሊስ አስታውቋል። የሰሜን ሸዋ ዞን ፖሊስ ዋና መምሪያ የወንጀል ምርመራ ክፍል ኃላፊ ኮማንደር ታደሰ አመኑ እንደገለጹት በወረ ጃርሶ ወረዳ ቀሬ ጎሃ ከተማ ውስጥ በአመራርነት የተለያዩ የሴክተር መስሪያ ቤቶች እየመሩ እያለ የጨረታ ማስታወቂያና ስምምነ በምንነሳ ያደርጉ የፋይናንስ አሰራር ባልተከተለ መንገድ ለጸጥታ አካላት ቀለብ የሚውል ከመንግስት ካዝና ገንዘብ ውጪ በማድረግ ለግል ጥቅማቸውንና ለሌሎች ሰዎች መዋላቸው በማስረጃ ተረጋግጠዋል። ተከሳሾች ከ2014 ዓ ም ጀምሮ ባላቸው የአመራር እርከን 566735 ብር የፋይናንስ መመሪያን ባልተከተለና በተጻረረ መንገድ በማውጣት አቶ ፍቅሬ አሰፋ ለተባለ የሆቴል ባለቤት እንዲከፈል በማድረግ አላግባብ ከመንግስት ካዝና የወጣውን ብር ለግል ጥቅማ ማቸው አውለዋል። እነዚህ የአመራር አካላት በህጋዊ መንገድ ለጸጥታ አካላት የተመደበው ብር ስራ ላይ ከዋሉ በኋላ ያደረ እዳ በማለት ገንዘቡን ከመንግስት ካዝና በማውጣት ለግል ጥቅማቸው ለመዋል ያደረጉት ሙከራ በኦዲትና በተለያዩ ማስረጃዎች ምርመራ የተረጋገጠ ሲሆን ከአንድ እስከ አስራ ስምንት ያሉ ተከሳሾች የወረዳ አስተዳዳሪን ጨምሮ በተለያዩ የስልጣን እርከን ላይ ሆነው የተለያዩ የሴክተር መስሪያ ቤት ሲመሩ እንደነበር ገልጸዋል። ተከሳሾች ከሆቴል ቤቱ ግለሰብ ጋር ባላቸው የጥቅም ግንኙነት የተነሳ የመንግስት ገንዘብ እንዲመዘበር በማድረጋቸው በፖሊስና በአቃቢ ህግ የምርመራ መዝገባቸው ተጣርቶ በአቃቢ ህግ በኩል የሙስና ወንጀል ለመከላከል የወጣው አዋጅ ስምንት መቶ ሰማኒያ አንድ ህዝባር 2007 በመጥቀስ ክስ ተመስቶባቸዋል። ክሱን ሲከታተል የቆየው የሰሜን ሸዋ ዞን ከፍተኛ ፍርድ ቤት የሙስና ወንጀሎች ችሎት ሰሞኑን በዋለው ችሎት ከስድስት ወር ቀላል እስራት አንስቶ እስከ አራት አመት ከሰባት ወር እስራትና ከሁለት ሺ እስከ ሶስት ሺ ብር መቀጮ እንዲቀጡ የተወሰነባቸው መሆኑን ኮማንደር ታደሰ አመኑ ጨምረው ገልጸዋል፣ ስትል ባልደረባችን ሰማህር አለባቸው ዘግባለች። አካል ጉዳተኛ በመምሰል በልመና ህብረተሰቡን ሲያጭበረብሩ የነበሩ ሁለት ግለሰቦች በቁጥጥር ስር ማዋሉን የጀሙ ከተማ ፖሊስ አስታውቋል። በምዕራብ ኦሞ ዞን ጀሞ ከተማ የከተማው አስተዳደርና ወረዳውን የከተማው መሰረተ ልማት ለማሟላት ያዘጋጁትን የገቢ ማሰባሰቢያ ባዛር እንደምቹ አጋጣሚ በመጠቀም በልመና ላይ ተሰማርተው ህብረተሰቡን ሲያጭበረብሩ የነበሩ ግለሰቦች ህዳር 17 ቀን 2018 ዓ ም በቁጥጥር ስር መዋላቸውን የጀሞ ከተማ አስተዳደር ፖሊስ አስታውቋል። የአስተዳደሩ ፖሊስ አዛዥ ዋና ሳጅን እንዳየወርቁ ለብስራት ሬዲዮ ከዚህ ቀደም እንደዚህ አይነት የማጭበርበር በር ተግባር በከተማው አለም አጋጠሙን ገልጸው ከህብረተሰቡ በተገኘ ጥቆማ ግለሰቦቹ በቁጥጥር ስር ውለው ምርመራ ሲደረግባቸው ምንም አይነት የአካል ጉዳት የሌለባቸው መሆኑ ተረጋግጧል ብለዋል። አንዷ ግለሰብ ይህንን የማጭበርበር ተግባር ለምን እንደሰራች ስትጠየቅም ከዚህ ቀደም የአዲስ አበባ በምትኖርበት ወቅት በዚህ የማጭበርበር ዘዴ ብር ሰርተሽ ታገኝበታለች ተብላ ይህንን ተግባር መፈጸሟን ተናግራለች ሲሉ ዋና ሳጅን እንዳየው ለጣቢያችን ተናግረዋል። የፈጸሙት የማጭበርበር ድርጊት ወንጀል በመሆኑ ጉዳያቸው በፍርድ ቤት እየታየ መሆኑና ለጥፋ ከጥፋታቸውም የሚመጥን ተገቢ ቅጣት እንደሚቀጡ ተገልጿል፣ ስትል መባወርቅነ ዘግባለች። የተከበራችሁ ተመልካቾቻችን ለዕለቱ ያዝንላችሁ የሀገር ውስጥ መረጃችን ያደመጣችሁትን ይመስል ነበር። አሁን ደግሞ ወደ አለም አቀፍ መረጃችን እናልፋለን። የእስራኤል ጦር በሶሪያ በፈጸመችው ጥቃት አስራ ሶስት ሰዎች ተገድለዋል። እስራኤል በደማስቆ ገጠራማ አካባቢ በሶሪያ ግዛት ላይ በጀመረችው የ ጥቃት ዘመቻ ህጻናትን ጨምሮ ቢያንስ 13 ሰዎች ሲገደሉ 25 ሰዎች ቆስለዋል፣ ሲል የመንግስት መገናኛ ብዙሃን ዘግቧል። በጦሩ ዘመቻ ግጭት ወቅት በርካታ የእስራኤል ወታደሮች ቆስለዋል። የሶሪያ መንግስት ሚዲያ አርብለት እንደዘገበው እስራኤል ረፋድ ላይ በፈጸመችው ጥቃት ከተገደሉት መካከል ሁለት ህጻናትም ይገኙበታል። በደርዘን የሚቆጠሩ ቤተሰቦች ከቤቴ ጂን ከተማ ወደ አቅራቢያና ና አስተማማኝ አካባቢዎች እንዲሰደዱ አስገድዷቸዋል። የሶሪያ አረብ የዜና አገልግሎት ሳና እንደዘገበው የሁለት ህፃናትን ጨምሮ ቢያንስ የአምስት ሶሪያውያን አስክሬን ወደ ጎላን ብሔራዊ ሆስፒታል ተወስዷል። የእስራኤል ሰው አልባ አውሮፕላኖች ወይም ድሮኖች በአካባቢው መብረር መቀጠላቸውን ዘገባው አክሎ ገልጿል። የሶሪያ ሲቪል መከላከያ ቡድን አባላት የቆሰሉትን ለመታደግ ወደ ቤትጂን መግባት አልቻሉም የተባለ ሲሆን፣ የእስራኤል ጦር በማንኛውም እንቅስቃሴ ላይ ማነጣጠሩን ቀጥሏል። እንደ አውሮፓውያን አቆጣጠር በታሳ። በታሳስ 2004 ፕሬዝዳንት በሽር አልአሳድ ከስልጣን ከተወገዱ በኋላ እስራኤል ደቡባዊ ሶሪያ ላይ ወረራዋን ቀጥላለች። የእስራኤል ወታደራዊ ወረራ የበለጠ ድፍረት የተሞላበት ተደጋጋሚና ብጥብጥ የሚያስከትል ሆኗልም ተብሏል። በመጨረሻም አሜሪካ የቬንዙዌላን የዝውውር ለመግታት በቅርቡ የምድር ላይ እርምጃ እንደምትወስድ ትራምፕ ተናገሩ። ዩናይትድ ስቴትስ የቬንዙዌላን የአደንዛዥ ዝውውር በየብስ ላይ በማነጣጠር እርምጃ መውሰድ ትጀምራለች ሲሉ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ተናግረዋል። ከካራካስ ጋር በተፈጠረው ውጥረት ዋሽንግተን የቬንዙዌላን ፕሬዚዳንት ኒኮላስ ማዱሮን ከስልጣን ለማውረድ አቅዳለች በሚል ክስ እየቀረበባትም ይገኛል። ትራምፕ የዩናይትድ የቤት ኃይሎች የአውሮፕላን ተሸላሚ ቡድንን ድብቅ ተዋጊ ጄቶችንና በሺዎች የሚቆጠሩ ወታደሮችን ጨምሮ ወደ ላቲን አሜሪካ ክልል ሲያሰማሩ የቆዩ ሲሆን ዋሽንግተን የአደንዛጭ ዕጽ አዘዋዋሪዎችን በሚባሉበት ጀልባዎች ላይ ያደረሰችው ጥቃት በዓለም አቀፍ ውሃ ክልል ውስጥ በደርዘን የሚቆጠሩ ሰዎች ገድለዋል። በእውነት የአሜሪካ አየር ኃይል የጀርባ አጥንት ነው። በቅርብ ሳምንታት ውስጥ የቬንዙዌላ አደንዛጭ ዕጽ አዘዋዋሪዎች ለመከላከል እየሰሩ ነው ሲሉ ትራምፕ ለአሜሪካ ኃይሎች በምስጋና ቀን በቪዲዮ ባስተላለፉት መልእክት ላይ ተናግረዋል። በእርግጥ ካሁን በኋላ በባህር የሚገቡ በጣም ብዙ አይደሉም ብለዋል ትራምፕ። ሰዎች አደንዛዥ እጽን በባህር ማድረስ አይፈልጉም እናም በመሬት ላይ ያለውን ማቆም እንጀምራለን ሲሉ አክለዋል። የመሬት ጥቃት ቀላል ነው፣ በጣም በቅርቡ ይጀምራል። ወደ ሀገራችን መርዝ መላክ ይብቃ ብለዋል። የዩናይትድ ስቴትስ ፕሬዚዳንት አክለውም 85 በመቶ በባህር ላይ የሚ የሚደረገውን የአደንዛዥ ዝውውር አስቆመናል። የዩናይትድ ስቴትስ ጦር ከመስከረም ወር ጀምሮ በካሪቢያን ባህርና በፓስፊክ ውቅያኖስ ላይ በሚገኙ ጀልባዎች ላይ ከ20 በላይ ጥቃቶችን ሲፈጽሙ ቢያንስ 83 ሰዎች ገድሏል። የላቲን አሜሪካ የህግ ባለሙያዎችና መንግስታት የጥቃቱን ዘመቻ ከፍርድ ቤት ውሳኔ ወጪ የተፈጸመ ግድያ ሲሉ ፈርጀውታል። የተከበራችሁ ተመልካቾቻችን፣ ለእለቱ ያዝንላችሁ የሀገር ውስጥና የባህር ማዶ መረጃችን የተከታተላችሁ ትን ይመስል ነበር። መረጃዎቹን ወደ እናንተ በማድረስ ምህረት ታደሰ አብሬያችሁ ቆይ ቆይታ አደረግኩ። ሰላም